ፖሊስ በተከሰተ ጥይት የሶስት ሰዎች ህይወት ማለፉን ነዋሪው ተናግረዋል። የሚታየ ከመዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ጉድ! ደሴ ግሸን ማርያም በዋዜማው አስደንጋጭ ምን ተፈጠረ? ግሸን በሰራዊት ተከባለች። ለጠቅላዩ ከባድ ማስጠንቀቂያ ከአቡነ ኤርሚያስ ሰላም ሰላም፣ ውድያ በዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን የምታረጉት የቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማዕተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም እጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ፣ ቅዱስ ቤተክርስቲያናችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መጥተናል። ሰብስክራይብ እያደረጋችሁ የሎሉ ሙታሪን ቻናላችንን ታበረታቱን። በሉል እግዚአብሔር ስም እጠይቃለሁ። ግሸን ደብረ ከርቤ በዋዜማው ምን ተፈጠረ? የአቡነ ኤርሚያስ ያልተጠበቀ ንግግር፣ እንደዚሁም ወንድማችን ባሩክ እንግዲህ ችሎት ላይ ትናንት ይዋል ነው ደግሞኛል በጣም ነገር ግን በ30 ሺህ ብር ዋስ እንዲፈታ ተብሎ ነበር። ከዛ በኋላ ግን ወደ ቤታችን ከተመለስን በኋላ ይግባኝ ተጠይቆበት ድጋሚ እንዳይለቀቁናል ማለት ነው። እንደነዚህ አይነት አሳፋሪ ተግባሮችንም በሰት እየተመለከትን እንገኛለን። ኦርቶዶክሲያን ማለማተቦች ግሸን ደብረ ከረቤ እንግዲህ በፋኑ ቁጥጥር ስር እንዳለችና በዝማሬ እየተቀበሉ እንዳሉ ኦርቶዶክሲያኖችን ያለ መረጃ መለክታል። ለዚህ ኩታበር የሚባለው ቦታ ላይ መንገዱ ተዘግቶ እንደነበረና ከትንሽ ደቂቃዎች በኋላ እንግዲህ ተከፍቶ ድጋሚ ጉዞ እንዳደረጉ ይታወቃል። ኦርቶዶክስያነ ባለማተቦች ያለው መረጃ ግሸን ደብረከርቤ በዚህ ሰዓት ሰላም እንደሆነች፣ ብዙ ኦርቶዶክስያነ ባለማተቦች እንደገቡ፣ ከአንድ ነጥብ አምስት ሚሊዮን በላይ ኦርቶዶክስያነ ባለማተቦች እዛ ክብረ በዓል ላይ እንደሚገኙ ያለው መረጃ ያመለክታል ማለት ነው። ዛሬ የግሸን ማርያም ዋዜማው ነው። የእመቤታችን የቅዱስ ድንግል ማርያም ዋዜማው ላይ ነው የምንገኘው ማለት ነው። እነዚህና ወቅት አዳዲስ መረጃዎች አሉ። እነሱ ቪዲዮዎች እስከመጨረሻው ድረስ እንድትከታተሉ በልሉ እግዚአብሔር ስምን እንጠይቃለን። ወደ ቪዲዮዎቹ

መገን ወሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅር ያገር ፍቅርን ያስተማሩ ሸህ መርገታ የሰላም መምሩ ልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ ሰማንያ ሁለት ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹንን በሕፃነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሼን ማርያም አንድ አመት አብሬ ሄጃለሁ። እሱ ደግሞ ከእኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ሲል ነበር ያን ጊዜ መልሶ ያምጣልን እና ለማንኛውም ለክብረ በዓሉ ጉዞ የሄዳችሁ በሰላም ወጥታችሁ በሰላም ወደየ ቤታችሁ ግቡ። ለመላው የኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። አገራችን ሰላም ትሁን። እስኪ በግሸን ደብረ ከርቤ በዓል ላይ ከአንድ ነጥብ አምስት ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚገመት ተነገረ። የፊታችን መስከረም 21 ቀን በድምቀት ለሚከበረው ዓመታዊ የግሸን ደብረ ከርቤ በዓል ከመስከረም 12 ጀምሮ በርካታ ምዕመናን ወደ ስፍራው እያመሩ ሲሆን ከ1.5 ሚሊዮን በላይ ምዕመናንና ቱሪስቶች ይታደማሉ ተብሎ እንደሚጠበቅ የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታውቋል። በመምሪያው የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ይርነቃቸው ጌታነ በክብረ በዓሉ ላይ ከሚታደሙ ምዕመናን ከ1.2 ቢሊዮን ብር በላይ ገቢ ይገኛል ተብሎ እንደሚታሰብ ለብስራት ሬዲዮ ተናግረዋል። በዓሉ በድምቀት እንዲከበር የዞኑ ቱሪዝም መምሪያ በ11 መዋቅሮች፣ የሰላምና ደህንነት፣ የመንገድና ትራንስፖርት፣ የውሃ፣ የጤና፣ የመብራት፣ የስልክና ሌሎችም አገልግሎቶች ምዕመናንና ቱሪስቶቹ ማግኘት እንዲችሉ ከነሐሴ ሀያ ጀምሮ ቅድመ ዝግጅት ሲደረግ መቆየቱን አቶ ይድነቃቸው ለጣቢያችን ተናግረዋል። ለንግሱ ለሚመጡ ምዕመናን ማረፊያ የሚሆን ሰፊ ቦታ መዘጋጀቱን እንዲሁም ከባለፈው ዓመት በተሻለ ሁኔታ መንገዱን ምቹ ለማድረግ በኢትዮጵያ መንገዶች አስተዳደር አማካኝነት መንገዱን የመጠገን ስራ መሰራቱ ተገልጿል። ግሸን ደብረ ከርቤ የደቡብ ወሎ ዞን ዋና ከተማ የሆነችው ደሴ ከተማ በ82 ኪሎ ሜትር ርቀት በአምባሰል ወረዳ ግሸን ተራራ ላይ ትገኛለች ስትል መባወር ቀነ ዘግባል።

የሚታየ ልክ መዶሻ ይዞ እየማፍረስ ያለው መንግስት እየሰራ ያለው ከስራው ሁሉ ትቶችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋን እንኳን ግራኝም አላጠፋትም። እዳማውያን እየታረዱ ነው ዳሞቻችን ቅድስና ዛሬ እየተሰደደች ነው። የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። መደፋፈሩ በስቷል። መንግስትም ቤተ ክርስቲያኒቷን ይደፍራታል፣ አልፎ ሄዳል። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ንፋስ ነው ዝናብ ሆነ። ቤተ ክርስቲያኒቷን ከመሠረቷ ሊያነቃንቁ የተነሱ መናፍቃን አለ ኦርቶዶክስ እንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት ሁለት መስመር መግለጫ ማይወጣ፣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። መስቀሉ ግሸን ላይ ነው። በረከት ናግኝ ብላችሁ ስትሄዱ እሚተች ይሆነ በእምነት ዓይን የማይ ልብ በእምነት ዓይን የማይ ስተት አድ አባቶቻችን መስቀሉን ስዕልን እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሩን አደል ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለልም አይደል ስዕሉ ይተካል ብለልም አይደልም። በእምነት አይኑ ማየት ሲያቀተም ግን ጸበል መጠጣት ይከብደናል፣ ይከብደናል ይህ ቤተ ክርስቲያን ላይ ያለውን አፈር አንስተን እምነቱን የታጠነበትን እመት ይባላል። ያው በልምድ ነው እምነት ተቀባው የምንለው እንጂ እመት ማለት ነው። አመድ ያረረ ማለት ነው። እሱን መቀባት በእምነት አይነ ካልሆነ ይከብዳል። በመስቀሉ መዳበስ በእምነት አይነ ካልሆነ ይከብዳል። ሞኝነት ይመስላል። በእምነት አይነ ግልብ ብለን ከተመለከትን የኤርትራን ባህር የከፈለው የማንበትር ነው የማንበትር ነው ሲንገሩኝ የኤርትራን ባህር እንዲህ አድርጎ በመታ ጊዜ ቆመ። ማይ አረፍት በይም ዋረፍት በጽግም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ። ይሄን ያደረገው የማን በትር ነው? የማን በትር ነው? የሙሴ በትር ነው። የሙሴ በትር ነው። ይሄ በእምነት ካልታየ በስተቀር በስጋ ፍልስፍና እንዴት ይታያል? እንዴት ይታያል? የዛ ሽማግሌ በትር የእግዚአብሔር ኃይል ባደረ ጊዜ እንዲህ ነው። እንዲህ ነው አባታችን። ቅዱስ ጳውሎስ የሐዋርያ ሥራ ምዕራፍ 19 ቁጥር 11 ላይ እስኪ ተመልከቱ የአባታችንን የቅዱስ ጳውሎስን ጨርቅ እየመጡ ሰዎች እየቆረጡ እየቆረጡ የወስዱና በታመሙት ላይ በድዌዎቹ ላይ፣ አጋንንት ባደሩባቸው ልዩ ልዩ ህመም ባለባቸው ሰዎች ላይ ወስደው የቅዱስ ጳውሎስን የጨርቅ ቁራጭ ባስቀመጡ ጊዜ አጋንንቱ ይወጡ፣ ድዌዎቹ ይፈወሱ አልነበረም አልነበረም? ወይም ምን ተጥሎባቸው ነው እ የቅዱስ ጳውሎስ ጨርቅ ተቆርጦ በእምነት አይን ማየት ካልቻልን፣ እንዲሁ በፍልስፍና ዝም ብለን በዓለማዊ እሳቤ ምርምር ከሄድን ክርስትናችሁ ከእናንተ ይሸሻል። ባሮክ አልተፈታም። ዛሬ በነበረው የፍርድ ቤት ቆይታ የ30 ሺህ ብር ዋስትና ተፈቅዶለት ነበረ። እስካሁን ጣቢያ ነበርን። ባሮክ ይፈታል ብለን እኛም እየጠበቅን ነበረ ይግባኝ ስለተባለበት ነገ እንግዲህ ድጋሚ ፍርድ ቤት ይቀርባል። ነገ ነው የምንሰማው፣ መፈታቱንም አለመፈታቱንም የምናቀው ነገ ነው ማለት ነው። ተፈቷል የሚሉ ዜናዎች እየሰማው ስለሆነ በጭራሽ ባሮክ አልተፈታም። ይግባኝ ተ የሰው ሕይወት ጠፍቷል በሰዎች ሕይወት ላይም ከባድ አደጋ እንዲሁም በንብረት ላይ ከባድ የሚባሉ አደጋ ደርሷል። ይህ ከተማችንና የትኛውንም ማህበረሰብ የማይወክል ተግባር ነው ሲሉ የቡታጅራ ከተማ አስተዳደር ተናግረዋል። ከትናንት በስቲያ ምሽት ጀምሮ እስከ ትናንትናው ዕለት በቡታጅራ ከተማ አንዳንድ አካባቢዎች ላይ ግጭት፣ እንዲሁም ደግሞ የተለያዩ አካባቢዎች ላይ ሰላማዊ ሰልፎች ሲካሄዱ እንደነበረም የሚታወቅ ነው። መንገዶች ተዘግተዋል። አንዳንድ ቦታዎች ተቃጥለዋል ሆቴሎች፣ እንዲሁም ደግሞ መኪኖች ሳይቀር በርካታ ሰዎች ላይም ጉዳት እንደደረሰ በተለያዩ የማህበራዊ ስገጾች ላይ ተመልክተን ነበር። የግጭቱ መንስኤም ለዘመናት በመስቀር ወረዳ እምቦር ቀበሌ እይተዳደረ የነበረው ሲኖና ሴራ የዞኑ የስራ አስፈጻሚዎች የእምቦር ቀበሌ አይደለም የዶቢን ቀበሌ ነው ብለው ውሳኔ በማስተላለፋቸው ምክንያት እንደሆነ ተነግሯል ማለት ነው። የግጭቱ መንስኤ ይህ ቢሆንም እንግዲህ እስካሁን ድረስ ግጭቱ በአንዳንድ አካባቢዎች ላይ እስካሁን ድረስ እንዳልተቋረጠ በተጨማሪም ደግሞ በዚህ ምክንያት አንዳንድ በከተማ ላይ እየተደረጉ የነበሩ መደበኛ እንቅስቃሴዎች እንደተገደቡ ጭምር ተነግሮን ማለት ነው። በአዲስ መረጃ መልሳለው። የፕላስ ምልክቷን የተጫነችው ቤተሰብ ሁሉ መልካም ቀን። በትናንትናው ዕለት በቡታጅራ ከተማ በነበረው ግጭት ከፖሊስ በተከሰ ጥይት የሶስት ሰዎች ህይወት ማለፉን ነዋሪዎች ተናግረዋል። በቡታጅራ ከተማ በመሰንቃ ወረዳ እንቦር ቀበሌ ስር ይተዳደር የነበረው የስናኖ ሴራ የተባለው አካባቢ የዞኑ ስራ አስፈጻሚ አካላት የዶቢ ቀበሌ ነው ማለታቸውን ተከትሎ በተቀሰቀሰው ብጥብጥ አንድ ታዳጊ ወጣት፣ አንዲት ሴትና አንድ ወጣት በአጠቃላይ ሶስት ሰዎች መገደላቸውና በርካታ ሰዎችም ጉዳት እንደደረሰባቸው የአካባቢው ነዋሪዎች ተናግረዋል። በተጨማሪም ፖሊስ ሁከቱን በመቀስቀስ የተጠረጠሩ ሰዎች በቁጥጥር ስር ውለው ከተማዋ ወደ መደበኛው ሰላማዊ እንቅስቃሴ መመለሷን አስታውቋል። ቪዲዮዎቹን እንደተመለከታችሁ ነው። ኦርቶዶክሳውያን ባለማተቦች እንኳን ለመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ጊሸን ማርያም ምንም አልተፈጠረም። ኦርቶዶክስያን ባለማተቦች እንግዲህ በዚህ ሰዓት ወደ ግሸን ማርያም እየተመሙ ነው የሚገኙት። ሰላም አይደለም የሚባለው ነገር እንግዲህ አልፎ አልፎ ምን ሰማ ሆኖ አልማት ነው። ደሴ ላይ እንግዲህ ችግር እንዳለ፣ የተለያዩ ቦታዎች ላይ ችግር እንዳለ የተለያዩ ሚዲያዎች ያሰራጩ እየተመለከት እንገኛለን። ነገር ግን ኩታበር የሚባለው ቦታ ላይ መንገድ ተዘግቶ ነበር። አዎ፣ ነገር ግን መንገዱ ተከፍቶ በሰላም መንገደኞች እየገቡ እንደሆነ 1.5 ሚሊዮን የሚጠበቁ ኦርቶዶክሲያኖች እንግዲህ እየገቡ እንደሆነ ወደ ጊሸን ማርያም ያለው መረጃ ያመለክታል ማለት ነው። እንደዚሁም ደግሞ ከግሸን በቅርብ ርቀት ላይ የሚገኘው ግሸን ሚካኤል እንግዲህ እንግዲህ ተሰርቶ እንዳለቀ እንደተጠናቀቀና እንደተመረቀ ያለው መረጃ ያመለክታል ማለት ነው። ግሸን ማርያም ምንም የተፈጠረ ነገር የለም። እንግዲህ ፋኖች እንግዲህ እያመሰገኑ እንደሆነ በእሳት እየተመለከትን እንገኛለን ማለት ነው። ኦርቶዶክሲያን ምንም መደንገጥ ምንም መሸበር አያስፈልግም። ከደሴ 70 ኪሎ ሜትር ርቀት ላይ የምትገኘው አምባሰል ተራራ ላይ የምትገኘው የመስቀል ስፍራ ቦታ ላይ የምትገኘው ግማደ መስቀሉ ያለበት ዳግመ ኢየሩሳሌም ተብላ የምትጠራው ላይ ግሸን ማርያም ላይ እንግዲህ ዓመታዊ ክብረ በዓሉን ለማክበር ብዙ ኦርቶዶክሲያን በሰዓት እየተመሙ ይገኛሉ። እግዚአብሔር አምላክ በሰላም እንዲወጡ በሰላም ይመልሳቸው ለማለት ፈልጋለሁ። እንግዲህ በትላንትናው በ19 እንግዲህ የባሮክ የቀጠሮ እንደሆነ ይታወቃል። እዛው ፍርድ ቤት ነበርን ማለት ነው፣ ነበርኩኝ ተከታትለን ነበር ያለውን ነገር። ብዙ ወንድሞች፣ ብዙ ጋዜጠኞች፣ ብዙ ዩቲዩበሮች፣ ብዙ ቲክቶከሮች እንደዚሁም ቤተሰቡን ጨምሮ ብዙ ሰው ነበረ፣ ኦርቶዶክሳውያን ባለማተቦች። ነገር ግን እንዲፈታ በሰላሳ ሺህ ብር ዋስ ዳኛው የዋስትና መብቱን እንዳስጠበቀለት ተመልክተን ነበር። ሰላሳ ሺህ ብር ዋሱም ከተከፈለ በኋላ እንግዲህ ይለቀቃል ብለን ስንጠብቅ እንግዲህ ይግባኝ ተጠይቆበታል። ስለዚህ አይለቀቅም፣ ወደ ቤታቸው ሂዱ ተብለው እንደተመለሱ ያለው መረጃ ያመለክታል ማለት ነው። በጣም የሚያሳፍር ተግባር ነው። ባሮኬ በድጋሚ በዛሬው ዕለት ይቀርባል ፍርድ ቤት ማለት ነው። ማምላክ ወላዲት አምላክ የተጠጋት ማምላክ ወላዲት አምላክ አለው ትበልህ በህይወት በኑሩላ ተቀደብል የዳንኤልን ሰንሰለት የበጠሰው እንግዲህ ቅዱስ ገብርኤል ከአንተ ጋር ይሁን ማለት እፈልጋለሁ ማለት ነው። እግዚአብሔር አምላክ ይርዳህ እንግዲህ እውነቱ ይወጣል። እውነት ብትዘገይም መውጣቱ አይቀርም። ማሮኬ ምንም የሰራው ወንጀል የለም። ባሮኬ ዘረኛ ፖለቲከኛ ጎጠኛ አይደለም ነገድም